ዚህ ሁሉ ነገር እውነት ነበረ ማለት ነው ወይ? አሁን ቤዛ የት ነው ያለችው? በትክክል ንገሪኝ። ይህን ሁሉ በደል እኔ ላይ ከፈጸምሽብኝ በኋላ እንዴት አድርገ ነው የምረጋጋው? ሰሪንስኪ እንዴት ሊረጋጋ። ቆይ ለመሆኑ አንቺ ማንሽ? የቤዛ መንታት ነው ስለዚህ፣ ቲጂ የነገረችኝ በሙሉ እውነት ነበር ማለት ነው። ያቺን ሴት እንዳታምናት፣ እውነቱ ያለው እኔ ጋ ነው። በእርግጥ መጀመሪያ እዚህ ነገር ውስጥ የገባው ታክስቴን ለማሳከም ብዬ ነው። እሺ አሁን አክስቴ ሸየትን ያለችው ይህን ነገር መቋቋም ስላቃታት ትንሽ ዘመዶች ጋር አረፍ ልበል ብላ ሄዳ ነው። በእርግጥ እኔም እዚህ የቆየሁት ላንተ እውነቱን ለመንገር ነው። ምን አይነት ጅለው እያላችሁ ስትሳለቁብኝ ነበር፣ ይህን ያህል ጊዜ እንደውም እኔና አክስቴ ነበርን ከአንተ በላይ ስንጨነቅ የነበረው። ግን በዚህ ሁሉ መሀል እህት ያለህን ፍቅር አይቻለ። አንቺ እህቴ ናት ትያለሽ፣ ያቺ ደግሞ አጭበርባሪ ናት ትላለች። ግን ደግሞ ከዚህ በኋላ እኔ አንቺን ላመሻችልህ። ምክንያቱም ከቤዛ ጋር እስካሁን ድረስ ስንቆይ ቤዛ መንታት እንዳላቻት አንድም ቀን አልነገርችኝ። እኔ የሚያወኩት አጋጣሚ ያቺ ቲጂ መንገድ ላይ አግኝታኝ ሴራዋን ለመጠንሰስ ቤታችን ስትመጣ ነው። ማለት ቲጂ ስለዚህ ነገር ታውቃለች እያልሽ ነው? አክስቴ ናት፣ እስከዛሬ ደበቀችኝ። እውነት የነገረችኝ ወንድሟ ልጅ ወልዶ ሲሞትበት በቤዛ ተቀየረች ምናምን የሚል ታሪክ ነው። አዎ። ግን አንተ ይህን በምን አወቅ? ገባኝ። ያቺ ቲጂ አሁንም ሴራዋን አላቆምችም ማለት ነው። እሺ፣ አሁን ጥያቄም ብቻ መልሽልኝ፣ ቤዛ የት ነው ያለችው? አዲስ አበባ ውስጥ ያውም ብዙዎች ለመኖሪያ የሆነ ለኢንቨስትመንት ተመራጭ ባደረጓት ፒያሳ ላይ በ450 ሺ ብር ቅድመ ክፍያ ጀምሮ መኖሪያ ቤት መግዛት እንደሚችሉ ያውቃሉ። ሜሪት ፕሮፐርቲ እጅ ጉብ እና ዘመናዊ ዲዛይን ያላቸውን ቤቶች ለእናንተ ለውድ ደንበኞቹ እስከ 30 ፐርሰንት ቅናሽ የተደረገባቸውን ውብ እይታን ከነፋሻማ አየር ጋር የያዙ ቤቶችን በ10 ፐርሰንት ቅድመ ክፍያ ይዞልዎት ቀርበዋል። ማለትም ባለ አንድ መኝታ በ450 ሺ ብር፣ ባለ ሁለት መኝታ በ850 ሺ ብር፣ ባለ ሶስት መኝታ አንድ ሚሊዮን ብር ቅድመ ክፍያ በመክፈል በፈለጉት የወለል አማራጭ እጅግ ዘመናዊና ምቾት የተላበሱ ቤቶችን የግሎ ማድረግ ይችላሉ። ያስተውሉ ያሉን ቤቶች ውስን ስለሆኑ በድርጅቱ ስልክ በ0904928828 ላይ ፈጥነው ይደውሉ። ሜሪት ፕሮፐርቲ የቤት ሕልሞን ከእኛ ጋር እውን ያድርጉ። እዚህ ጋር ስልክ እየጠራ ነው። ገላግኝ፣ እስኪ አንሺውና፣ ወንድ ከሆነ የለም በያቸው፣ ሴት ከሆነችስ ከአንቺ ጋር ሁኚ። ሴት ልትደውል አታስብም። እንደዛ ከሆነ ሴት አይደለችም ወንድ ነው የደወለው ማለት ነው። እርግጠኛ ነኝ ፊትሽን አይቼ ማን እንደደወለ ደወለ መገመት አያቅተኝ። ስልኩን አንሺው። እንዴ አይ መከራዬ። አይ ኩቻ መከራሽ። በቃ ቤዛን ተገላገልኩ ብዬ ሳልጨርስ የልጁና ትተካ ወይ ጉዴ። አረ ስልኩን አንሺው። አሁን ለቀልድ የሚሆን ጊዜ አለኝ ብለሽ ነው? እዚህ በጣም ትልቅ ችግር ተፈጥሯል። የምን ችግር ምንድን ነው? እስኪ አምጪው። ሄሎ ሳሮን፣ ምንድን ነው? ቤዛድን አይደለችም እንዴ ስሌትኛዋ ቤዛ ነው የምታወራው? ሲጀመር ቤዛ የምትባል ሴት እዚህ ቤት ውስጥ አለች እንዴ ምን ማለት ነው ቆይ የተፈጠረ ችግር አለ ይሄንን ነገርማ እዛው በአካል መጥቼ ነው የማወራ የሰማውን ነገር ውሸት በሆነና የሆነ በቃ ከእንቅልፌ በነቃው እያልኩ እየተመኘሁ ነው ያለሁት አንቺ ሴት ቆይ ምን ሆነሻል ምንድን ነው መዘባርቀው የተፈጠረውን ነገር ለምንድነው በስርዓት አታወሪው ቤዛ የለችም ማለት ምን ማለት ነው ያቺ ምስኪን ሴት እዚህ የለችም በዚህ ሰዓት የት እንዳለች እንኳን አይታወቅም ሚስቴን አንቺና አክስቴ ታርነቱ ድብሩዬ ቀጥራችሁ ያሳገታችኋት። ይሄንንም ያቺ ዲጂ ናት አይደል ያለችህ። እቺ ሴትዮ ምንድነው ችግሯ? እህቴ ራሷ ናት ያሳገተቻት። እኔና አክስቴ እውነቱን ልንነግርህ የፈለግነው እህቴ ከታገተችበት ስላመለጠች ነው። ያምናኪ አሁንስ፣ ማንንም ማመን እንዳለብኝ ነው ግራ ይገባኝ። እኔን ማመን ያለብኝ ሱራፊ፣ መቼም ከኔ በላይ ያቺ ዲጂ ናት ታምናትም አይደል። አሁንም ቤዛ የት እንዳለች አይታወቅም። ኧረ ፈጣሪ ሁይ! እንዲያውም ምን አይነት ጉድ ነው ተሰማ የምትነግሪኝ ነገር ለማመን በጣም እየከበደኝ ነው ሳሮን እውነት ነው ይህን ቅዠት ለማመን ይከብዳል ከዚህ በላይ ግን የማይታመነውና በጣም የሚከብደው ነገር የሱራፌል ነገር ነው ማለት ሱራፌል ደግሞ ምን አደረገ ሳሚ በዚህ ሰውየ ላይ ያለን እምነት ግን ልክ አይመስለኝም አልገባኝም ቆይ ሱራፌል ምንድን ነው ያለው ይህንን ነገር ለማንም እንዳትናገር እያለ ሲያስጠነቀቃት ነበር ምን ነው ማንም ሰው መስማት የለበትም ማለት ነው ሳሚም ሉሲም ሰራተኛውን ጨምሮ ስለዚህ ነገር በፍጹም እንዲያውቁ አልፈልግም ቆይ ምንም እየገባኝ አይደለም ለምንድን ነው አንተ እንደዚህ እንዲሆን የፈለግከው እስካሁን እኮ ለዚህ ሰዎች እንዳዩዋቸው ከሆነ ለእህቴ እንደ ቤተሰብ ናቸው አውቃለሁ ግን አሁን አይደለም የሚሰሙ የሚሰሙበት ሰዓት ገና ነው ይኸውልሽ የሚስቴን ሀብስ በሙሉ በስሜ ካደረግሽን በኋላ ያውቃል ምን ምን ወደ ነገሽ ነው ወይስ አንቺም እንደትዬ ሀብቷን ፍለጋ ነው እዚህ ቤት የመጣሽ ሀብቱን በስምህ ከማዞሬ በፊት እህቴ የመፈለገ ቀድመ ሚስቴ እኔ እፈልጋታለሁ። አልኩሽ፣ አንቺ የታዘሽውን ብቻ ፈጽሜ። ነገውኑ ጠበቃ ጋር ደውዬ ያሉን ሀብቶች በሙሉ በስም የታዞርልኛለች። የቤዛን ፊርማ ካልቻልሽ ነው ያስለማምድሻለሁ። አውቀዋለሁ። ስለዚህ ያቺ ትጂ በደንብ አርጋ አስለማምዳ ነው ዚህ ቤት የላክችሽ ማለት ነው። በመጀመሪያ ግን እህቴ ማግኘት እፈልጋለሁ። አልገባኝም። ቆይ ምን ለማድረግ እየሞከርሽ ነው ቤዛ? ለአንተ ሚስት እንደሆነች እኮ ለእኔ እህቴ ናት። ደግሞ ከጋብቻ በፊት ምንም አይነት ሀብት እንዳላፈራችሁ በደንብ አውቃለሁ።

ሱራፊል መጣባት ምንድን ነው ያለችው? አረጉር ተፈጥሯል። ምንድን ነው እሱ? ቤዛ መንታሀት አላት። ምን እሱ ገርሞሽ ነው እንዴ? ጭራሽ አሁን ቤት ውስጥ ያለችው ቤዛ አይደለችም። ይህ ቤዛሀት መንታዋ ነች። ቤት ውስጥ ያለችሁ ንምት የምርህናው ዛ አይገርምም። እዚህ እንዳለሽ አላውኩም ነበር ቅርብ ሰዓትን ስለዚህ ከቤዛ ጋር ያወራ ነው። ሙሉ ነገር ሰምተሻል ማለት ነው። ማለት ምን ሊሰማ ይችላልው? ይልገን ሱራፌል የቤዛ ነገር ትንሽ ግር ይላል አይደለም። እርግጠኛ ነሽ? ምንም ነገር አልሰማሽ እንዴ? ኪችን ውስጥ ነው ያለውት ምን ሊሰማ ይችላልው? እሺ፣ ለማንኛውም ለቤዛና ለእኔ የሚሆን ቆንጆ ራት ነገር ስለለ እየሰራው እየሰራው ምን ሰራው ይህን ነገር ከተናገርኩ በኋላ ይበልጥ እየፈራው ነው አክስቴ። ሰውየው ጭራሽ ስለቤዛ ምንም አልመሰለው፣ ስለገንዘብ ብቻ ነው እያሰበ ያለው ነገውኑ ሀብቱን በሙሉ በስሜ እንድታዞሪልኝ ይፈልጋሉ እያለ ነው። በቃ መድንሽ በደንቡ ሰጅ ሻ ክስ ካክስትሽ ጋር ነበር ስታወሪ ነበር። ለምንድ ነው ግን እንደዚህ እየፈራሽኝ ያለሽ? ለማንኛውም እንኪ ጠጭ። እኔ አልኮል አልጠቀም። አውቃለሁ፣ ነፍሰ ጡር ነሽ። እሱን ስላወቅኩ ነው። ወይን እንዲመስል አድርጌ ለስላሳ የመጣሁት ጠጪው። አክስቴ ታክማ እንድድንልኝ ይፈልጋሉ። ታዲያ ምን ችግር አለ? እንኪ ተቀቤኝ። ታክማ ትድናለች። ግን የእውነት ከቲጂ ጋር ኩላሊቷ ማች አድርጓል? አዎ። ግን ከዚህ በኋላ እሷ የምትሰጠን አይመስለኝም። ለእሷ ታስቢ። ቲጂ ገንዘብ ካጣች አይደለም ልቧን ነፍሷን ራሱ አሳልፋ ትሰጣለች። ቆይ ይህ እህቴስ ጉዳይ ለጊዜው የአክስትሽ ጉዳይ ላይ ብናተኩር አይሻልም? ያልተረጋገጣቸው የትሽ ጉዳይ የኔ ጉዳይ ነው ብዬ ነው። ቅድሚያ ትጂ ብታገኛትስ? አታስቢ፣ ሰዎችን በየቦታው ስላሰማራው ከሷ ቀድሞ የኔ ሰዎች ያገኘውታል። ይልቅ አሁን ቤዛ መምሰል አለብሽ። ምን የንብረት ዘውውር እስኪ ያልቅ ድረስ ልክ እንደ ቤዛ መሆን አለብሽ። ትንሽ ፈታ በይ። እ ግን እኮ አሁንም በሀሳብ ሙሉ በሙሉ አልተስማማው። ማለት በምኑ ነው ያልተስማማሽው? ቆይ እንዴት ነው እህቴ፣ ሳትፈቅድ የሷን መልክ ተጠቅሚ ሀብቷን በሙሉ በስም ማዞረው። ምን ሆነሻል? ህጋዊ ባሏ እኮ ነኝ። ነው ወይስ አሁንም ከእኔ ጋር ሌላ ጸብ ውስጥ መግባት ትፈልጊያለሽ? ይኸውልሽ፣ በጣም ጥሩ ሰው ሆኜ ለማናገር እየሞከርኩኝ ነው። እዚህ ጋር አንቺ ነሽ እንጂ እያተለልሻለች ያለሽ እኔ አይደለሁም። ይልቅ ምግብ ስለደረሰ ወደ ሳሎን ሂድ። እሺ፣ መጣው እዛው ጠብቀኝ። በነገራችን ላይ ከቤዛ ጋር አራት ከመብላታችን በፊት እዚህ ክፍል ውስጥ ቁጭ ብለን የቀኑላችን እያወራን ወይን ነገር ቀምስ ነበር እና ያንን ለማስታወስ ነው። ለአንቺ ለስላሳውን ያመጣልሽ። እውነት ግን እህቴን ታፈቅራት ነበር? ከዚህ በኋላ እህቴ እያልሽ ባታውሪ ደስ ይለኛል። ግን እኮ እህቴ ናት። ካላመንክ በዲ ኔ ምርመራ ማረጋገጥ ይችላል። እሱ እሷ ስትመጣ ብናረጋግጥ አይሻለም? ለማንኛውም እሷን መሆን ባቺ እንኳን እሷን ለመምሰል ሞክሪ እሺ? በጣም ባሏ የምታፈቅር ሴት ምሰይ። ሳሉን ጠብቅሻለሁ በቃ ከዚህ ነገር ደህና ወጣን ተገላግልን ብዬ ሳልጨርስ ተመልሰን ገባንበት። ኩቻ ደግሞ ቆይ ጉዳይ ሆኑ አልመሰለሽ ማለት ነው። ቤዛ ጠፍታለች የለችም እየተባለ እኮ ነው ያለው። ቆይ እንዴት ነው? ምንም አይመስለኝ ይመስለኝ በቃ እኔ የዚህ ነገር ማብቂያው ስለራቀብኝ ተጨንቄ ነው። እኔ ግራ የገባኝ ነገር ያ ሱራፌን ምን አስቦ ነው ይህንን ጉዳይ ሰው እንዳይሰማ ይፈልገው? ለምንድን ነው ከኛ ሲደበቅን ምን ፈልጎ ነው? ምናልባት የራሱ ጉዳይ ሊኖረው ይችላል። እኛ በምናቃለን። መቼም ሊጎዳ ታስቦ አይደለም። ምናልባትም ያችን ሴት አላመናትም ሊሆን ይችላል ለዛም ይሆናል። አረ እኔ ምን አቃለሁ። ሳ ቆይ ግን ቤዛ መንታት ነበራት እንዴ? ከዚህ በፊት ነግረህ አታውቅም። አረ ጭራሽ አውርታኝም አታውቅም ስለዚህ ነገር። እና ታዲያ ቤዛ ራሷ ማንነቷን ቀይራ ተመልሳ ዛ ቤት ገብታ ይሆን እንዴ? አንቺ ደግሞ የማይመስል ነገር ነው የምታወሩ። ለምንድ ነው የምታደርገው? ለምን ብላ ነው ቤዛ ራሷ ነው የምትደብቀው? ስለጨነቀኝ እኮ ነው ሳሚ እርግጠኛ ነኝ ከዚህ ነገር ጀርባማ የሆነ ተንኮል አለ። ለሁሉም ነገር ደግሞ መልስ ያለው ያቺ ትጂ ጋር ነው። መጀመሪያ ግን ቤዛን ፈልገ ማግኘት አለብን። ታውቂያለሽ የአቺ ትጂ ተመልሳ ዛ ቤት ስትመጣ ምንም አላማረኝም ነበር። የሆነ ተንኮል፣ የሆነ ሀሳብ አስባ እንደመጣች እርግጠኛ ነኝ። የሆነ ነገር ቀምረዋል። ወይኔ ሳሚ፣ እደርስበታለሁ። እያንዳንዱ ተንኮላቸው እንደርስበታለሁ። ያቺ የተረገመች የሴጣን ቁራጭማ ልቃትም። አሁን ግን ቤዛን የት ናገኛት ነው? ቤዛ የት ናገኛ ፈታሪያትጨናነቂ የእህቴም የአክስቴም ጉዳይ እያስጨነቀኝ ነው ስንቴ ነው ስለዚህ ነገር ምናምን ይኸውልሽ ሰራተኛውም ቢሆን ስለዚህ ነገር እንድታቃል ፈልገ እህቴ ግን ፈልገህ ታገኛታለህ ምን ሆነሻል ቤዛ እኮ ለእኔ ሚስቴም ጭምር ናት በአጭር ጊዜ ውስጥ ፈልጌ ያገኛታለሁ ቀድማያችን ጅብ ታገኛት ታገኛት። ምን ታመጣለች አሁን እኮ ሁሉም ነገር ታውቃለህ። አንቺ ከኛ ጋር አይ እኔ ውስጥ እበላለሁ በዚ። አሁንም እንደፈዘሽ ነው አይደል ሰሩ? ይሰሩ ሲ ቤዛ እየተመለሰችልኝ ያለች ማለት ነው አይደል? እንዴ በድጋሚሽ መልካም ራት ይሁንላ። ቆይ ለምንድነው ይሄን ያለ የተጨናንቅሻለች? እኔ እንኳን ጉዳዩን ነው የተሸከሙ ሰው እንዳንቺ አልተጨናንቅ። አሁንም ከነህቴ ነብስ ይልቅ አንተ ስለ እሷ ሀብት እየተጨነቅክ ስለሆነ ነው እያሰብኩ ያለሁት። ቆይ አንቺ እንዴት ላምንሽ እችላለሁ? ማለት አንቺ ገንዘብ ፈልገሽ አይደል? እንዴት ቲጅና ሳተስ እዚህ ቤት የምጣሹ እኔ ምንም አይነት ገንዘብ አልፈልግም። እህቴ ነፃ ጻለ አክስቴን አክስቴ ለማሳከም ስል ነው እዚህ ማልፈል ውስጥ ይገባውት። ቆይ እንዴት ነው አንቺ ነኝ ሳታውኝ እኔ አንቺ እንዳምሽ መጣበቂ ቤዛ ጠፍታስ ካውን ድረስ ምንም አይነት እንቅስቃሴ አላደረክም። ሌላው ቀን ቤዛ የበጥፋቷ ምክንያት የሆነችን ሴት እንኳን ምንም አላደረካት። እሱም በምን አውሽ ይውሽ። ከዚህ በኋላ እዚህ ነገር ውስጥ ምንም አይገባሽም። ያልኩሽም ብቻ ጠበቃ ጣበቃ ጋደውለታለው ያሉን ሀብቶች በሙሉ በስሜት አረጋለሽ። እንደውም የሆነ ነገር እያሰብኩ ነበር ምንድን ነው ይህ ነገር በጣም ቅጥ ያጣ ነው ሳሚ የሆነ ነገር ካላደረግን እኔ የሱራፊ ላክ ሄድ ምንም አላማረኝም ምን ሰማሽ ደግሞ ምን ያልሰማሁት ነገር አለ ይገርምሻል በአንድ ወቅት ቤዛ ከኔ ለመራቅ ስትል የካንሰር ታማሚ ሆና የተሆነችብኝ ነበር። ማለት አልገባኝ ታውቂያለሽ፣ አታምነኝም ነበር። ለአይኗ ራሱ ትፀየፈኝ ነበር። አንድ አልጋ ላይ ራሱ ለመተኛት እንዴት ትጸየፈኝ እንደነበር አትጠይቂኝ። በሽታ የካንሰር ስለሆነ ከወንድ ጋር መተኛት ይከለክላል ትለኝ ነበር። ግን መቼም አንተን የጠላችበት የራሷ የሆነ በቂ ምክንያት እንደነበራት እገምታለሁ። በእርግጥም ምክንያት ነበራት። እኔ ግን ተለውጪ አቅሬን እስክ ስል ድረስ አፍቅረት ነበር ምን ዋጋ አለው እሱ ግን ሊታየት አልቻለም እሺ ከዚያስ ምን ሆነ እናማ የኔ መለው ስታይ የእሷን በሽታ ተረሳ ከዛ ወደ ቀድሞ ፍቅራችን ተመለሰ አልገባኝም ታዲያ ለምንድን ነው ይህን ሁሉ ነገር ለኔ እየነገርክኝ ያለው ይኸውልሽ ምናልባት ጠበቃው ለምንድን ነው ይህን ሁሉ ሀብት ለባልሽ ያስተላለፈው ቢልሽ ቢጠይቅሽ ወይ ደግሞ ሌላ አካል ማለት ከሳሚ ውጭ ማለት ነው የካንሰር ታማሚ ስለሆንኩ ለመኖር ጥቂት ጊዜ ነው የቀረኝ ታያቸዋለሽ ምን ቆይ ሱራፊል ግን ምንድን ነው የነካው? በዚህ ልክ ለምንድን ነው አረመኔው ነው። ለዚህ እኮ ነው ይህን ሰውዬ በደምብ አናውቀውም ያልኩህ። በቃ አሁን ስለ መሸነገ በአካልም ቢሆን መጥቼ እናወራለን። ደህና ደር። እሺ ሰላም ደሪ። በቃ ቆይ ደግሞ ምንድን ነው የተፈጠረው? በጣም የሚገርም እኮ ነው። እውነት ሳሮን የምትለው ነገር እውነት ከሆነ ያ ሱራፌል የሚባል ሰው እስከ ዛሬ ድረስ እየተጫውተብን ነበር ማለት ነው። እኔ እዚህ ያልጋ ላይ መተኛት አልችልም። ምንም ቢሆን እኮ የእህቴ አልጋ እኮ ነው። እኔ ሲሄድ ነገር መጥላ ይመስልሻል ነው ወይስ አሁንም ሚስቱን ያወዳትን ብለሽ ነው እያሰብሻለሽ? እባክህ በቃ አታስጨንቀኝ። ሰምኛልሽ ፍራሽ አመጣልሽ። አለው እዚህ አንተ ይህንን ነገር በተደጋጋሚ መናገር የሚጠበቅብኝ አይመስለኝም። ሉላ መሆንሽም ማንም ሰው ማወቅ የለበት። ማንም ሰው ሰማሽኝ ያደል በርግጥ ቤዛ ሆኖ ነው አልቻልሽበትም ነበር። እኔ ግን በደንብ አርጋ ስለምንሽሻል አሁንም ይሄ እንዲሆን ለምን እንደፈለክ አላቅም። ለምን ነው ሰው እንዳይ ሰማይ ፈለከው? እህቴን ሁሉም ሰው በየፊኖ እየፈለጋት ነው ያለው። ሀብቱ እንደሆነ መቼም የራስ ነው። ይቅርታ ግን አሁንም ወደኋላ መመለስ ያለብን አይመስለኝም። እዚህ ጋር ወንጀለኛው አንቺ እንጂ እኔ አይደለሁም። አዝናለሁ እኔ መቼም ቤዛን መሆን አልችልም። የእሷንም ሀብት ለማንም ሰው አሳልፌ መስጠት አልችልም። ስለዚህ የሚስቴን ሀብት በሙሉ ለብቻሽ ማድረግ ፈልገሻል ማለት ነው? ለምን እንደዛ አደርጋለሁ? ለህግም ለሌሎች ሰዎችም ቤዛ አለመሆኔንና የእሷ እህት መሆኔን ነገራለሁ። ትሰምኛለሽ? እኔ የምልሽን ብቻ በትክክል ታደርጊያለሽ፣ አለበለዚያ ግን የሚስቴን ልህ አንቺ ላይ ነው የምወጣው። የሚስቴን ልህ አንቺና ያቺት ጂ ይሄንን ነገር ሆን ብላችሁ እንዳቀናበራችሁ የማላቅ ይመስልሻል? እኔ እዚህ ሴራ ውስጥ ምንም እጄ የለበትም። እንደውም በሚስቴ መጥፋት ዋናዋ ተጠያቄ አንቺ ነሽ። ቆይ እንዴት ይህንን ጭካኔ ነው እህቴ ላይ ልፈጽም እችላለሁ? እህቷ መሆንሽን በምን ማረጋገጥ እችላለሁ? እሷን ስለመሰልሽ ብቻ ነው። ምናልባት ቲጂ እንዳለችው በመልክ ስለተመሳሰላችሁ ብቻ ሁን ብለሽ ይሄንን ቅድ አንቺ ያወጣሽ ቢሆንስ እሱን ጊዜ የሚፈታ ይሆናል። እኔ ግን እኔ ምልሽን ብቻ የምታደርገው ሰማሽኝ አይደል? ምክንያቱም እኔ ከምልሽ ውጪ ምንም ነገር ማድረግ ስለማልሽ አሁን ፍራሽሽን አመጣልሻለሁ። አንተ በሽተኛ ነሽ ገባሽ አይደል? የግቡ ሳሚ፣ ያደለው በጠዋ ተነስቶ አልኮል ንጠጣለን፣ ያደለው መች ይጠጣል ብለን፣ ያው ሲከፋንም ከፋንም ስንደሰትም የምንጠጣው አልኮል ነው ብዬ ነው። ተቀም እንዴት ነህ አለው። ለመሆኑ ን ቤት አልረሳችሁትም? ምን ይደረግ እባክህ፣ አዲስ እረኛ በጋ ያስተኛው ነው እኮ ነገሩ። ታዲያ ምነው በጓዝም አለች ሱራፌ ቆይ እስኪ አንተ ፍረድ አሁን የተረት እዚህ ጋር ምን ያደርጋል እንደሚሻለን ቤዛ በጣም ናፈቀችኝ ታዲያ የሚጠጣ ነገር የልጄ እናት መጣች እንዴት ነሽ አንቺ ያማርብሽ እረ እባክህ በዚህ ንግግር የሆነ ሰው ጭራ ሊያበቅል ይችላል አይደል አሁን ደግሞ የኔ መሆኑን በደንብ አረጋግጫለሁ። ድሮም አላበቃም፣ በደንብ ታውቂያለሽ። ለመሆኑ ስራ እንዴት ነው? ስራ እንኳን አሪፍ ነው። የሆነ ነገር ብሎ የሚበላ ነገር ምን ላምጣልኝ? በልተናል፣ በልቻለሁ። ያው እህል ውሃ ባይልም ምግብ ብለን ስያሜ ንስተዋልቻልኮን ሰውዬ አድቡል ቤዛ መጣሽ። የድሮዋ ቤዛ ስለተመለሰች ደስ ብሎኛል። በጣም አይደል? ሳሩን፣ እንግዶችን በደንብ ተንከባከቢልኝ እንጂ። እሺ፣ ቡና ከተፈላልን ይበቃል። ሳሚ፣ እቺ ነገር ላምጣልሽ? አይ ቡና ይበቃ፣ ቡና ብቻ ይፈላል። እሺ፣ አንተ ራስን ችላ አትወራም። ያው አንድነን ብዬሽ እኮ ነው፣ ከአንድ ወንዝ ዛሬ ተቀዳና፣ መች ተቀዳ? ያው ወንዙ ዳር ቆመናል፣ መቀዳታችን መች ይቀራል? በዚህ ይሄ ጥቅጥቃቸው ራሱ አናበቀሽ። አታኩሪፊ እንጂ ኩቻይ ቁጭ ብለው መቼም ያን የመሰለ ቅጣት ሰጥቻት አይኗን በጨዋጧ ተመልሳ እዚህ ቤት አትመጣም ነው ወይስ ተመልሳ መጣች? በፍጹም አልመጣችም። እንዴት ትመጣ ማለች ነው? አንተ እኮ አታፍርም። ላትመለስ እስከ መጨረሻ ሸኝታትም ይሆናል። ምን ነው ሱራፌል፣ የዚህ ያክል ጫካ ነው እንደ የድሮ ሱራፌል? ምናልባት ከተመለሰ ብዬ ነው። በፍጹም አይመለስም። በቤዛ ፍቅር ታክሞ ዳኗል። አይ ከሆነ ጥሩ። ምን ነው ግን ንግግርህ ላይ ጥርጣሬ ይታይበታል። ዝም ብዬ ነው፣ እባክህ። እኔስ ባላምን ኖሮ አሁንም ጠላት የመሆንህን ረሳ ነበር። ይልቅ ሱራፌል፣ ቤዛ ፊት ላይ አሁንም መከፋትና መጨነቅ ነው ይባታሉ። ደህና አይደለችም። እንደ ያው በአንዴ ሁሉ ነገር ይመለሳል ብለህ ነው ልክ ነህ እና አሁንም ያ ሚስጥር እንደተደበቀ ነው ማለት ነው የቱ ሚስጥር የቲጂ ልበልህ አሁን በጣም ደህና ናት ግን ቲጂ በደካማ ጎኗ ለመግባት ፈልጋ ነበር ግን አልተሳካላት በመጨረሻም ቤዛ የቲጂ ሀሳብ የገባት ይመስለኛል ከሆነ በጣም ጥሩ የእውነት እስካሁን አጠገቤ ስለሆንክ በጣም ነው የማመሰግነው የእውነት አንተ ጥሩ ወዳጅ ነው። ምንድን ነው ይሄ ነገር ስንብት አስመሰልከውኩ ምን ነው ከዚህ ሀገር ለመጥፋት አሰብክ እን ከቤት ቤቴ የት እጠፋለሁ ብለህ ነው። ይልቅ ቤዛን ከጠፋችበት ፈልጋት። ምን ምነው ደነገጥክ? ማለት እኔ እኮ እያልኩ ያለሁት ቤዛ ያ ፈገግታዋ ያ ጨዋታዋ የዋህነቷ አልናፈቀ እኛ እኮ በጣም ናፍቆናል እና ናፍቆኛል እኔ